በአላህና በመልእክተኞቹም እመኑ። በሱ በኢየሱስ ብቻ ሳይሆን ኢየሱስ የአላህ መልእክተኛ ነው ተብሏል። በአላህና በአላህ እመኑ። ይሄ ኢየሱስ የማን ነው ከተባለ በአላህ ላይ መለየት አለ። ቆይ እሺ፣ ወነተኛ ከዛ ያአላህ መልእክተኛ ነው አይደል? ያአላህ መልእክተኛ ነው። ስለዚህ በእሱ ብቻ ሳይሆን በአላህና፣ በተመሳሳይ በሌሎች መልእክተኞችም፣ በኢየሱስ ብቻ ሳይሆን በሌሎች መልእክተኞችም እመኑ አለ። ሰ አማልክት ሶስት ናቸው አትበሉ ይላል ተግባባን ስንት ነው አምላክ አንድ አምላክ ተከልከሉ በቃ ኢየሱስ የአምላክ ልጅ ነው አትበሉ ኢየሱስ ራሱ አምላክ ነው አትበሉ መንፈስ ቅዱስ አምላክ ነው ብላችሁ አትናገሩ ራሱ ኢየሱስ ምንድን ነው መልእክተኛ ነው አለ ተግባባን ሰው ተከልከሉ ለእናንተ የተሻለ ይሆናል አላህም አንድ አምላክ ብቻ ነው አለ ይሄ መልእክተኞችን የላከው ማለት ነው የአላህ መልእክተኛ የተባለው ኢየሱስን የላከው በአላህም እና በመልክተኞቹ መልክተኞችን ይላከው ሁሉ እሱ አንዱ አላህ አንድ አምላክ ብቻ ነው በቃ አለ። ለእርሱ ልጅ ያለው ከመሆን የጠራ ነው አለ። ልጅ አይደለም። ቆይ የኢየሱስ አፈጣጠር ላይ ልጨርሰው ነው። አይ የምትሄድ ከሆነ ቀለበት ውስጥ አስገብቼሽ፣ ከዛ በኋላ እንደዚህ አይነት አካሄድ እንሄዳለን። እንዴ ለምን ቀለበት ውስጥ አስገባኛለህ? እኔ እኮ ጥያቄ በስራት ስትጠይቂ ተብዬ በስራት ቀለበት ውስጥ ማስገባት ነይን። የለብህም ያውን አዳም ላይ ሽ ጥያቄውን ሪፍሬም አድርገልኝ። ሜሮን ባኔ ከጨረሰ በኋላ እዚ ስለዚህ በአጭሩ ለእርሱ ልጅ ያለው ከመሆን የጠራ ነው። ልጁ አይደለም፣ አለቀ። በሰማይና በምድር ያለው ሁሉ የእርሱ ነው አለ። የእርሱ ተግባባ በቃሉ የፈጠረው ይህ ነፍሱንም የፈጠረው ዒሳንም የፈጠረው አጠቃላይ ሙሉ ማን አላህ ብቻ ነው። የእርሱ ነው ሁሉ። መመኪያም በአላህ በቃ በኢየሱስ በምናምን የሚባል ነገር የለም። አሁን ታዲያ ለምንድን ነው ዒሳ የአላህ ከላም የተባለው የሚለውን ነገር ይኸው ተፍሲር እያመጣ እናሳያለን። ተፍሲር አጣበሪ ገጽ የምትፈልግ ከሆነ ይኸው 590 ላይ ማለት ነው ማሳየት ይቻላል። እሺ ምንድን ነው ከተባለ አይህወ እሺ፣ ሙከዊኑን ያው ለች ተመልከች እዚጋ ምን አለ? ወከሊመቱህ አልቃሃ ኢላ መርየም የሚለው ከሊማ የሚለው ቃል ቃል የምትለዋ አይ ህወ ሙከዌኑም ቢከሊመ በቃል የሆነ ነው። በምን በሚለው ቃል ኩን በሚለው ቃል ሁን በሚለው ቃል የሆነ ነው ማለት ነው። ከካነ በሸረ ዛ ምክንያት ሰው ሆነ ሚን ገይሪ አብ ያለ አባት ሰው ሆነ ማለት ነው። ተግባባን። ስለዚህ አረብ ደግሞ በሆነ ነገር ተሰይማለች አባቷን ኢዛ ካነ ሳረ ከእሱ በተገኘ ጊዜ ወቅለ ከሊመቱ የሚለው በሸማን ነው። ቢሻራቱላሂ ተዓላ የአላህ ቢሻራ ነው በሚልም መቷል ነው። አሁን በአጭሩ ቁርአን ላይ መረጃ ለስተሽና እነዚህ ተፍሲሮቹ ልተውና ቁርአን ላይ ብቻ መረጃ ለስተሽ አሁን ይሄ ኩን የሚለው ቃል ምንድን ነው የሚለው። ለምሳሌ ሁሉም ከአላህ ነው። ለምሳሌ ቅድም የተባለው ሚንሁ የሚለው አይደለ? ችግሩ ሚንሁ ሚንሁ ማለት ከእርሱ በሆነ ቃል አይደለ? የሚለው ቅድም ከእርሱ በሆነ ቃልና ከእርሱ በሆነ

የአዳም ላይስ ምንድን እንደነ ተነፋ ወነፈኽቱ ፊህ ሚን ከሩሄም በነፋውበት ጊዜ አለ። ስለዚህ የተፈጠረ ነፍስ አለ። ያ የተፈጠረ ነፍስ በሱ ላይ ተነፋ ማለት ነው። ተግባባይ ዛን ጊዜ ሰው ሆነ። ፈካነ በሸራ በተመሳሳይ ኢየሱስም በመርየም ላይ ሲነፋ ማህፀኗ ላይ ማህፀኗ ላይ የተነፋው መንፈስ ያ የኢሳም ነፍስ ነው። ተግባባ በዛም ጊዜ። ፈሳረ በሸርን ሰውም ሆነ ማለት ነው። ይህንን አይነት አጠቃቀም ከተጠቀምን ችግር ውስጥ የሚያስገባው ራሱ ቴዎሎጂውን ነው ተግባባል። ለምሳሌ አላህ ምን ብሎ አልመሰላችሁም? በሰይ ሙስሊም 2846 ሙስሊሞችን በደምብ አዳምጡ። ይሄን ነገር በደምብ አዳምጡ። ሙስሊሞች እራሳችሁ ተጠቀምበታላችሁ። ምን ብሎ አስቀመጠ? አንቲ ረሕመቲ አለ። አንቺ እዝነት ይነሽ አለ። አንቺ እዝነት ይነሽ አላት ጀነትን ማለት ነው

ለሰዎችም ተአምር ልናረገው ወራህመተ ሚና አለ። ከእኛም በሆነ እዝነት አለ። ስለዚህ ኢየሱስ ጀነት ነው ማለት ነው። ከማን ጋይስ? ኢየሱስ ጀነት ነው ማለት ነው። ወራህመተ ሚና ስላለ አንቺ ጀነቴ ራህመቴ ነች ስላለ ኢየሱስ ጀነት ነው ማለት ነው። አትክልት ቦታ ነው። ለዌ አጠቃቀም ማየት አለባችሁ። ተግባባን። በተመሳሳይ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 107 ላይ አላህ እንዲህ ይላል። ወአማ ለዚነ ብየደት ውጁሁሁም እነዛ ፊታቸው የነጣላቸው ፈፊ ረህመት ላሂ ሁም ፊሃ ኻሊዱን በአላህ ረህመት ውስጥ ናቸው አለ። በአላህ ረህመት ውስጥ ናቸው ሲባል ኢየሱስ ውስጥ ነው የሚገቡት። እንደዛ ነው፣ ኢየሱስ ውስጥ ነው የሚገቡት። ወረህመት የሚናስላለ ኖ ወይ ከማን? እሺ፣ በተመሳሳይ በሱረቱ ልዕምራን ምዕራፍ 3 ቁጥር 3 ላይ